መጣላት ያለ ነው። ደግሞ ቢዝነሱ ሊቆም ነው። ምን ሆነስ? አብሮ ተያይዘው ሲመጡ ምናምን እኮ ነው የሚያምረው እኮ። ካልሆነ ሲንግል ማምነኝ ካለችማ በቃ ተረገጠች ተረገጠች። የቱብሊዝ ማን ያየታል? እኛ ነው። ማን ያይናል? እኛ አሁን ይሄ ያንን ጎረምሳ ይዤ እዚህ ጋር ፉን ፉን ስለሚያይኝ ተመልካችን አሁን ያለውን አታየውም እንዴ? ምቀጠቅ የእሱን እንኳ የዛኔ ትዝ ይልህ እንደሆነ ካሌ እዚህ ልህ እንደሆነ የዛ ሰዓት ይሄ ልጅ ኢንሹርድ አይደለም ብዬ ወረቀቱን እያወጣው ስናገር ምን ሲሉ ነበር? ምን አገባሽ፣ ምን አገባሽ። አሁን ደግሞ ከኢንሹራንስ አይደለሁም የምታከምበት የለኝም ሲል ደግሞ አፈር ትብላ። ፖስታውን አልሰጠችውም እኮ ነው፣ ስላልሰጠችው ነው። ፖስታው ሰድያለች ስትለው ደንቆሮ ያልተመረመረ ክትባት ተከትቦ ማሸነፋች አትችም ከዚህ ሰዎች ጋር ዝም ብሎ አሸንፋችኋለሁ እኔ ቀላል እርግጥ እኮ ነው የማደርጋቸው በራስሽ ስለምትመሪ ነዋ ካሌብዬ አሁን ደደቡ ይሄ ስራ ፈጥ ስራ ስትፈታ ነው ዘጠኝ መቶ ሰው ነው እዚህ ጋር ቁጭ ብለው የምትከተለው በዚህ ሰዓት የተማረው የቱ ጋር እንዳለ ታውቃለህ ቢሮ ነው ያለው ወይ ስራ እየሰራ ነው ይሄ ደብቆሮ ልንገርህ ቢከተለንም ቢሮ ውስጥ ቁጭ ብሎ ትልቅ ቦታ ቁጭ ብሎ አየ እንደዚህ አይነትም ትውልዳል ያተርፈናል የሚለው እንደምና ይህን ደንቆሮ እኮ ምን አባቱ ይለምናል ወይ አንተን ቁጭ ብሎ ይመለከታል አንተ እኮ ለእሱ ቁርስና ሸራተን እኮ ነው ሌላ ቦታ ቢሆን እኮ ፊልም ከፍሎ እኮ ነው የሚገባው የእሱ አሁን እኮ ይህችን ገዝቶ የሆነች ኢንተርኔት ስር ጥግ ጋር ሄዶ በፍሪ ኢንተርኔት ዋይፋይ ሌላ ቁጭ ብሎ ያይህላተን አንተ እኮ ሸራተን እኮ እውነት የምታሸንፊው ግን አንቺ እንደምታደርጊው እንደፈለግሽ ማድረግ ነው እንጂ እነሱን ለማስደሰት በስመ አብ ነው ወይ? በቃ እራሱ ብኝ እኔ ድሮ ካሌብ እኔ ልጆቼን ነው የምልህ፣ ታውቃለህ ስነ ስርዓት ያላት ሴት እኔ ስለ ራሴ የማውራት አይደለም። ኢቨን እራሱ የሆነ እንጆይ ማድረግ ስፈልግ የእውነት ጥቁር ሀበሻ የሌለበት ቦታ የሚል ሴትዮው አሁን ቲክቶክ ላይ አውጥቼ አንዳንዴ ግሪን ከፍቼ በሞቅ እችላለሁ። ምክንያቱም ክብር አይወደላቸውም ክብር አይወድላቸው ያ ግን እኔ ደግሞ በጣም የራሴን ክብር መጠበቅበት ቦታ ላይ ደግሞ በወስድ ከማንጋን ደሙልና ማን ስለ እኔ ሲያወራ ብትሰማ ደግሞ እቺ ሴት ሁለት ሰው ናት ነው የምትለው። እኔ ኮሚኒቲ አንድ ነገር አልጠበቅም። እውነቱ ነገር ትልቅ የተባለው ስልጣን ላይ ያለውንም አይቼዋለሁ። ቅሌታም ነው ዞር ዙር ይልናል አወራህና፣ በዛ በኩል የኔ ፍቅር ይላል ሚስትኩና ልጆች ቅሌታም። እዚህ ጋ መ የተከበረችው ጂጂ ኪያ የተከበረችው አዳንቻ በቤ ልና በዚ በኩል አዳነቻ ቤ መቼ ነው የምንወጣው የሚለን ሊመጣ ይችላል። ቅሌታም ናቸው፣ ነው ቅሌታም። ስለዚህ እኔ ደንቆሮ አከበረኝ አላከበረኝ ምንም ምንትን የለኝ። እኔን እንድታከብር የምፈልገው ከፊት ለፊቷ ቲትል ያላት እንደ ዶክተር አከል የምትባለው ከውቀሰች ሽ ቡልሽት አጥፍተሻል ጅጅ፣ በቃ ሰተት ሰተሻል ይ ነው ጥራሱ ከላይ ሌላ ነው፣ ከታች ሌላ ነው የሚያወሩት። ሆነሽንዩ አብደላ ሲያገባ እና ስር ወጥ አገባ ናቸው እነዚህ። ወይ ወይ ፕላን ነው። ፓርካስት እናወራለን ባይ ይለጥፉታል ይለጥፋችሁ የሚለጥፍ ነገር እሱም አለ። ለካ እረስቼዋለሁ። እለብ እጅ አላየሽም እንዴ? ትላንት ያልመጣ ሰው የለም። እኔ ጋር ላይ ደግሞ እያስተላለፍኩ ነበረ የጂጂ ኪያ ፋን ስትልክ ካላየሽው ስትለኝ በማል በሌላ ወጣውና አየሁኝ። ሌላ ሞባይል ውስጥ እኔ እራሴ ሽንቲ አልጠበቅኩም። ገባ ቱ ነገርማ ከትርባል ትኖር ፍቀጅላት። መብላት ያማራል። ትኑር ልጅ። እኔ ምንድኖር ትፍቀድልኝ። ኦኬ። እኔ እሷን ሰፖርት ሳደርግ እሷ እኔ እንድሰደብ ቁጭ ብላ ራሱ እንደዚህ ቪዲዮ ሲሰራ ቀራጯ እሷ ስለነበረች ትረገጣለች። ችግር የለውም። ቀራጯ ገባ ሆሳና ስቀር እሱ ስለአንቺ ሲያወራ እኔ እኮ ምን የሆነ ቦታ ላይ የሆነ ቪዲዮን አይተ ነው ማለት ነው ብፈልግ እኔ እሰድባት ነበረ ምናምን ማለት እንደዛ አይባልም። የሚስትህን እናት ራሱ እንደዛ ማሰበ ራሱ በጣም ዴንጀረስ ሰው ነው። እንደዛ ማለቱ እኔ እሱን የደበረኝ ገባች ነበር ሲል እኮ ማስመሰል እኮ ነው፣ ለማስመሰል እኮ ነው። ታውቂያለሽ አለ። ታድቦኛል እኮ ኦልሬዲ፣ እሱን እኮ ነው ምልሽ። ግን ሰው ምን ይላል? አበሻ እንደዚህ ነው። ብፈልግ አረገው ነበረ እንጂ አላረገው ምናምን የሚል ሰው ከሆነ ዩሽ ምንድነው የሚፈልጉት? እንደዚህ ላይክ ላይክ ሰው አይታየውም። ላይክ ሌሎን ልክ መጀመሪያ ምን እንዳደረገው ታውቂያለህ? መጀመሪያ ሁሉ ጊዜ ቀድመው ለልጅ ይነግረውታል። እናትህ ሰደህ ጠርተው ጠርተው ቤታቸው በቀደም በቀደም ለታ እናትህ ትሰድበኛለች፣ ማለት ከልጄ ራሱ ልጄ ራሱ አይፈልገው ማየት አይፈልግም ለቱ ብሎ ነው እንጂ እና ሰድባኛለች ምናምን እናት ሲሉት፣ እሱ ደግሞ ማን ለምንድን ነው አሁንም እንደዚህ የምትናገር ምናምን አለ። ይህን ልጅ ደግሞ አላየሁም ያለ ቪዲዮ ይበልት ሙያታ ማለት ነው ተናገርሻቸው እንደ ፋኒ ምናምን አለ ጊዜ እግዚአብሔር ያጽናኒ። ከዛ በፊት ሌላ ሰርቻለሁ፣ ከዛ ሌላ ሰርቻለሁ ብዬ አሁን አዲስ ቤት ገብተዋል። እዚህ ሀገር አዲስ ቤት የምትገባው የተለያየ አልጋ ላይ ልትተኛ ነው። ሰው አላወቀም። አሁንማ ትልቅ ቤት ይዘዋል ምናምን ይልሃል። ድሮ ትንሽ ቤት ውስጥ ነበሩ። ስለሱ እንሄድበታለን አስፈላጊ ከሆነ ነው እና በህግ የተያዘ እንዲያዝ ነው የምፈልገው። እኔ ከሱ የምፈልገው በህግ እንዲያዝ። የሚገርምህ እኔ አምስት ሳንቲም አላወጣም። አምስት ሁሉ ነፃ ነው። አንቺ ሰው አላምን። እውነት እውነት ይወጣል። ሁሌ እውነት ስለሚወጣ ምንም አትቸገል። ከባሻረ እኔ ሰው አመና። ለምን ምን እኮ ምንድን ነው የሚለው አሪፍ ልጅ ነው ምናምን ነው አየችውን? አይታ ነው እንትን ያለችው። እስና ቢካዝ የኔን ትተውና ሌላ ታሪክ አለ ይመጣል። እሱን ስትሰሙ ምን ልትሉ ነው? እኔ የኔን ተውትና እንዲላሉ አፈሪ ብላ ምን አይነቱን ነው ነው። እኔ ባይወይ በፖድካስታችን ላይ ብሬክ ብታደረጊ እሱ ኖሬ ደስ ይለኛል። እናወራለን በልምቀሆበል ጽጌ መቶ ሺ ነው የማስገባው አያችሁ። ሰው መስማማት ይችላል። ሰው ሁሌ መጣላት የለበትም። እኛ ሁሌ የምናወራው አያችሁ፣ ካንቨርሴሽን ለካንቨርሴሽን ይሄዳል። ሰው እውነት ነገር ሲያወራላችሁ ሰው ሲስማማ፣ ሰው የሆነ ችግር አጋጥሞት ካወራ አጋጥሞት ካወራ ብዙ ሴቶች እዚህ ዓለም ላይ ብዙ ሴቶች ብዙ ሴቶች በጎታቸው ይደፈራሉ። በወንድማቸው በአባታቸው ወንድም ይደፈራሉ። ብዙ ሰው ይደፈራል። ጭራሽ አሁንማ ብሶ ብሶ የሚስቶቻቸውን እናት እንደዚህ የሚሞክሩም አሉ። እናንተ ግን ወረኛውላ ምንም አታውቁትን፣ ጸጥ እያላችሁ እንደዚህ። ናንቺ ውጭ ምን አባሽ ነው ሪፖርት ብትይ ውጭ፣ ከዚህ ቅማላ፣ የረሳሁላችሁ ውጭ፣ ከዚህ በሚዩት ነው የምሸኝሽ ቅማላ። አንድ ስድብ ካየሁ መውቼ ነው ማባረ ታብታብ እያረጋችሁ፣ ጋይስ ታብታብ እያረጋችሁ ኤቭሪባዲ